ሀያ ሰላሳዎች እንዴት ናችሁ? እያያችሁ ያላችሁት ሀያ ሰላሳ ፖድ የተሰኘውን ፕሮግራማችንን ነው። ዛሬ ደግሞ የጋበዝኩላችሁ ቴድሮስን እና አላዛርን ነው፣ የስነ ልቦና አማካሪዎች ናቸው። ዛሬ የምናወራው በኦብሰሽን ላይ ነው፣ ወይም ደግሞ አንድ ሰው በሌላኛው ሰው ላይ በሚወደው ሰው ላይ የበለጠ የሆነ መውደድ ወይም የበለጠ የሆነ ያንን ሰው መፈለግ፣ መከታተል፣ መቆጣጠር እናም ደግሞ የራሱ ኑሮ መኖር ትቶ በዛ ሰው ኑሮ ውስጥ ገብቶ በጣም ብዙ ኢነርጂውን ሉዝ ማድረግ ትክክል ነው ወይ እንዴት ተስተካክለው በሚል አርእስት ላይ ነው የምናወራው። ስለዚህ እንግዲህ ኦብሰስድ የሆናችሁ ሰዎችም ወይም ከእንደዚህ አይነት ሰው ጋር ሪሌሽንሽፕ ያላችሁ ሰዎችም በደንብ ይጠቅማችኋል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን ትርሃስ። ኦብሰሽን በእኛ ሙያ ላይ ብዙ ጊዜ ግለሰብ ኦብሰሲቭ ሆኖ ኦብሰሲቭ ሀሳቦች ወይም በጣም ጽኑ የሆኑ ራስን የሚጫኑ ሀሳቦች ሲመጡ ሞሮፍ ኦሲዲ፣ የምንለው አይነት እክል አለ ሀሳብ እና አብሮ ደግሞ ኮምፐልሽን፣ ነገሮችን ደጋግሞ የማድረግ አይነት ችግሮች ያንን ማለታችን አይደለም። ቶታሊ አሁን እያወራን ያለ ነው ዛሬ ሮማንቲክ ወይም ከተቃራኒ ጾታ ፍቅር ጋር ተያይዞ የሚመጣ በጣም በሀሳብ ስለዛ ሰው ስለዛ ግለሰብ ብቻ ማሰብ ያን ሰው ያለማቋረጥ መፈለግ ኃላፊነቶችን መወጣት እስካይቻል ድረስ የዕለት ተዕለት ተግባራትን መፈጸም እስካይቻል ድረስ ሀሳብን ስሜትን በሚቆጣጠር ደረጃ አብሮ ደግሞ ጽኑ የሆኑ ስሜቶችን ያሉት የሆነውን ነው እያወራን ያለ ነው። ፍቅር ብቻ ሳይሆን ጓደኛም፣ ቤተሰብም በጣም ስለዛ ሰው ከሚገባው በላይ የማሰቡ ነገሮች ሊፈጠሩ ይችላሉ። ልክ ባልሆነ መልኩ ማለት ነው፣ ወይም ራስን በሚጎዳ ሌላውንም ሰው በሚጎዳ መልኩ። በጣም ኦብሰስድ የሆኑ ሰዎች ከሚጎዱት ሰው በላይ ራሱ ራሳቸውን የሚጎዱ ይመስለኛል። ምክንያቱም ለዛ ሰው ነው የሚኖሩት ማለት ይቻላል፣ በቃ ወይም የዛን ሰው ኑሮ ነው እየኖሩ ያሉት። እሱን ነው የሚከታተሉት። ካሁን ካሁን የሆነ ያን ሰው ላለማጣት የሚያደርጉት ጥረት ያያ ነገር በጣም ብዙ ኢነርጂያቸው ሉዝ እንዲያረጉ ያደርጋሉ ብዬ አስባለሁኝ እና እስቲ በአማርኛ ኦብሰሽንን እንግዲህ እሱ ላይ ጥለንበታል። ከመጠን ጎም ጀምረክ አረፍተ ነገር ቢሆንም ከሱ ጀምረክ አውራለን። ያው አማርኛው ቃሉ አንሶ ላይሆን ይችላል፣ ምናልባት ከኛ አለማወቅ ጋር ሄዶ ሊሆን ይችላል አላውቅም። ግን ጉራማይ ሊሆንን አድገን ነው እላለሁ እኔ ብዙ ጊዜ በእኛ ጀነሬሽን፣ አደለ ትውልድ፣ አማርኛም እንግሊዘኛም በደንብ አማርዚኛ ሆነን አማርዚኛ ሲቀላቀሉ፣ ኦብሴሽንን ቴዲ በደንብ በደንብ ገልጾታል። እኔም የምንረዳው በተመሳሳይ አንህል እዚህ የምንለው የመውደድ ይመስላል፣ ግን መውደድ ያልሆነ ከመውደድ ያለፈ ወደ መቆጣጠር እና ደግሞ ከዛ ተለይቶ ራስን አለማየት ቶት ነው፣ ሀሳብ ነው የሳብ ደጋግሞ ደጋግሞ ማሰብ፣ ለዛ ሀሳብ ደግሞ ቅድም ትሄድ እንዳለው አክሽን መውሰድ ወይም ድርጊት ማድረግ ነው ኦብሰሽን አንድን ነገር በጣም በተደጋጋሚና ጤናማ ባልሆነ መንገድ አብዝቶ መፈለግ አብዝቶ ማየት የሚለው ይገልጸዋል ብዬ አስባለሁ። እንደው በአረፍተ ነገር ካደረግ ነው ማለት ነው። ሶ ኦብሴሽንን ከተቃራኒ ጾታ ግንኙነት ጋር ወይንም ደግሞ ቅድም ሮማንቲክ ኦብሴሽን እንዳለው ቴዲ ወይንም ደግሞ ከሌላም ከቁሶችም ጋር ሊሆን ይችላል። አንድ ነገር ጤናማ ባልሆነ መንገድ አብዝቶ መፈለግ፣ ያንን ነገር አብዝቶ መመኘት፣ አብዝቶ ለማግኘት መሞከር የሚለው ኦብሰሽን ይገልጸዋል ብዬ አስባለሁ። ለዛሬ ያነሳ ነው ኦብሰሽን ምልክቶቹ፣ ምን ምን ሊሆኑ ይችላሉ? እዛ ሰው ላይ የምናየው ይሄ ሰው በአንድ ነገር ኦብሰስድ ነው እንድንል የሚያደርገን ነገር ለምሳሌ፣ ያኔ አሁን ቅድም ከካሜራ ጀርባ እያወራኋችሁ ነበረ በፍቅር ግንኙነት ሳይሆን በኖርማል በቤስት ፍሬንድነት ነው ይሄ ነገር ገጥሞ የሚያውቀው እያልኳችሁ ነበር። እና በጣም ኖርማል የሆኑ ሊታለፉ የሚችሉ ስህተቶችን አለማለፍ ስህተትም ሳይሆን ላይክ ለምሳሌ አሁን ምሳ አብረን መብላት ካልቻለን የዛ ሰዓት ላይ በጣም ቢግ ዲል ይሆናል ያ ነገር። እንደዚህ እንደዚህ አይነት ነገሮች ነበር እኔ የገጠሙኝና እውነት ለመናገር ይሄ ስህተቴን ለማረም አንደርስታንድ ስላላረግኩት ነገሩን ስህተተኛው እኔ ነኝ ብዬ ስላሰብኩኝ ራሴም ብሌም እያደረግኩኝ ለማስተካከል የማደርገው ጥረት እኔ ራሱ በጣም ብዙ ኢነርጂ የሉዝ እንዳደርግ አድርጎኛል። በጣም አድካሚ ነበር እጅግ በጣም ማለት ነው። እና ለእኔ ራሱ ትልቅ ትምህርት ነው የሚሆን አሁን እናንተ የምትሉኝ ነገርና፣ እስኪ ከምልክቶቹ እነሳና ወደ መፍትሄዎቹ እንሄዳለን ከብዙ ነገሮች ጋር ይያያዛል። ማለት ግለሰቦች የመጡበት አታችመንት ስታይል ወይም ከታች ጀምሮ ያለ ትስስር በተለይ ከፕራይመሪ ኬር ጊቨር ከእናት ከአባት ጋር ያሉ ነገሮች፣ በኋላ ደግሞ እንደ ስብህ እና የሚያድጉ ነገሮች አሉ። ስለ ነገሮች ያላቸው ግንዛቤ አለ። የማጣት የመጎዳት ሴንሲቲቪቲ ስስነት አለ ያን ሰው እንዳላጣው የሚሉ ስጋዎች ጋር ያን ሰው በጣም ያስፈልገኛል ያስፈልገኛልም እንዳላጣውም ኖሮ የአምቢቫለንት የሆኑ አታችመንት ስታይሎች ወደ ዲስኦርጋናይዝድ ብዙ ጊዜ ይገባል እና ስለዚህ ለዛ ሰው የሚሰጠው ዋጋ ከፍ ይላል ማለት ነው። ስለዚህ ምልክቱም ከዛ ጋር የሚያያዝ ነገር ነው። ለዛን ሰው ማንገስ አለ ማለት ነው። በጣም መፈለግ አለ። ስለዚህ ያ ሰው ምን እያደረገ ነው፣ ምን እየሰራ ነው ምን ያስፈልገዋል? ከዛ ደግሞ ወደ መቆጣጠር እንደተባለው በተለይ ሮማንቲክ ሪሌሽንሽፕ ላይ ሲመጣ፣ የፍቅር ህይወት ላይ ሲመጣ በጣም ተቆጣጣሪነት፣ በጣም ነገሮች በምንፈልገው መልኩ እንዲሄዱ ብቻ የመፈለግ ነገር፣ ሌሎችን ነገሮች ያለ መቀበል ነገር ይመጣል። ከዛ በጣም የቅናት ስሜት አብሮ የሚስተዋሉ ነገሮች አሉ። ሌላ ሰው የሚወስድብን ፖሰሲቭ መሆን ማለት ነው። አጥብቀን መያዝ፣ ምናጣው ሲመስለን የሆነ ነገር በጣም እንጓጓለን አደለ? ነገር እንዳናጣው በጣም ለመያዝ እንሞክራለን። በጣም ለመያዝ በሞከር ነው ይሰበራል አደለ? በጣም ስንይዘው እንደዛ ይሆናል ሪሌሽንሺፑ። መሆን ፍራጃይል ይሆናል ማለት ነው። ጥሩ ሀሳብ ነው የሰጠህን ሰመራይዝ ለማድረግ ያክል ነው፣ ቴዲ እንዳለው ነው። ምልክቶቹን ብናያቸው ያንን ሰው አብዝቶ መፈለግ ሊሆን ይችላል፣ በየቀኑ በየደቂቃው እየደወሉ ቼክ ማድረግ። ይሄ ከመውደድ ያልፎ ወደ ቁጥጥር፣ ወደ ኮንትሮሊንግ ወደሆነ ነገር መሄድ፣ ብዙ ጊዜ ኮምፕሌን ማድረግ እንደተበደሉ እነሱ ላይ፣ እነሱ ለበጎ እያሰቡ ሰዎች ግን እንትን እያሏቸው እንደሆነ። ስለዚህ ጊልትሪፕ አለው ማለት ነው እነዛን ሰዎች፣ ወቀሳ ይኖረዋል መውቀስ ይኖረዋል ለሰበቦችን ማብዛት ሊኖር ይችላል። እንዲሆንኩት በእናንተ ምክንያት ነው እንዲ እያደረግኩኝ አልተደረገልኝም የሚልም ሊሆን ይችላል። ብዙ ጊዜ የምናየው እሱን ነው። ኦብሰሽን ኦብሰስድ የሆኑ ሰዎች ብሌሚንግ አላቸው፣ ሌሎቹን በጣም ይወቅሳሉ። ወቀሳው ብቻ አይቆምም፣ ራሳቸው እንደ ቪክተም ወይ እንደ ተጠቂ አድርገው ያስባሉ። ከዛ ደግሞ እኛ ደግሞ ቅድም አንቺ እንዳልሽው እስኪጨንቀን ድረስ እንድንገዛ ያደርጋል ማለት ነው። እነዚህ ምልክቶች ናቸው። እናንተ ያላችሁ ላይ አንድ ነገር ብጨምር ግን እኔ እንጃ እንግዲህ ኦብሰሽን ውስጥ ይሁን ይካተት አይካተት አላቅም። እናንተ ትነግሩኛ። ያላችሁ ኢቨን እየተደረገላቸው ደስታቸውን ማጣጣም አይችሉም እነዚህ ሰዎች። እንደሱ አይነት ነገር ሜቢ ስላስተዋልኩኝ ነው የሆነ ነገር እያደረክላቸው እነሱ የሚፈልጉትን ነገር እያደረክላቸው ከዛ በጣም ኤክሳይትድ ይሆናሉ ብለህ ስትጠብቅ ያን ያክል ላይሆን ይችላል፣ ኤክሳይትድ የሚሆኑት እና ያንን ደስታ እንዳያጣጥሙ የሚያደርጋቸውም ነገር አይ ቲንክ ምን እንደሆነ አላውቅም እንግዲህ እንደዚህ አይነት ነገር አጋጣሚ ይኖራል ይኖራል። ለምንድን ነው የሚኖረው? እነዚህ ሰዎች ሁል ጊዜም ኢንሴኪዩሪቲ አላቸው ወይም ምን ለማለት ነው። ቅድም ቴዲ ለመግለጽ ሞክረዋል። ቁርኝነት ወይም አታችመንት የምንለው ገና ስንወለድ ከሚኖረን ከመጀመሪያ ድጋፍ ሰጪዎቻችን ኬር ግበሮቻችን ጋር ካሉ አታችመንት ይነሳና አንዳንዶቹ ደህንነቱ የተጠበቀ ቁርኝነት ይመሰረታሉ። አንዳንዶቹ ደግሞ ደህንነቱ ያልተጠበቀ ወይ ኢንሴኪር የምንለው አይነት ይሆናል። አሁን የምንለው ኦብሰሽን ኢንሴኪር የሆነ አታችመንት ላይ ወይም ደህንነቱ ያልተጠበቀው ቁርኝነት ላይ ነው የሚወድቀው። ደህንነቱ ያልተጠበቀው ቁርኝነት ውስጥ የራሱ ቢኖርም አንደኛው አንዥያስ የምንለው ወይም ስጋት የተሞላበት ቢደረግላቸው ነገ ግን አይደረግልኝም ይላል ሁልጊዜ። ሴኪር የሆነ ሰው አመስጋይ ነው። ስለ አረግሽ ያመሰግናል። እነዚህ ግን ሞር እንደውም ባረክሽላቸው ቁጥር ሞር አንዢየስ ይሆናሉ፣ ሞር ፊርፉል ይሆናሉ። ፍርሃት፣ ስጋት ሊቀር ነው የመጨረሻው ሊሆን ይችላል ይሄ ወይንም ደግሞ ልክ ተመሳሳይ ነገር ይኖራል። ስለዚህ ደስታን ማጣጣም ለመቸገር ቅርብ ናቸው ማለት ነው። ይሄ ፋሚሊ ጋራ ያላቸው የመጀመሪያው እነሱ ኬር የሚያደርጉበት መንገድ ነው ስትሉ ነበር እና ምናልባት ቤታችን ወይም አስተዳደጋችን አኗኗራችን ወላጆቻችን ሊፈጥሩ የሚችለውን ተጽዕኖ በትንሹ እናንሳና ከዛ ወደ ሌላ። የመጀመሪያ ከሰው ጋር ያለን ግንኙነት የሚጀመረው ከቤተሰብ ጋር ነው፣ ወይም ከመጀመሪያ ድጋፍ ሰጪ ወይም ፕራይመሪ ኬር ጊቨር ከምንለው ጋር ነው። ስለዚህ ያን የሚኖረን ቁርኝነት የተለያየ ሊሆን ይችላል። ለምሳሌ አንድ ልጅ ተወልዶ ሲመጣ ያለቅሳል አደል? ኮሚኒኬሽናችን ለቅሶ ነው። ስናለቅስ ርቦናል፣ አሞናል ያን እየተረዳ ሲያመን የሚያስታምመን ሲርበን ያበላል ንጽህናቸው የሚጠብቅልን ሰው ካለች ዓለም ለመኖር ምቹና ተስማሚ ናት እንልና ከሰዎች ጋር ያለን ቅሩኝነት ጤናማ ይሆናል። ሰዎች እናምናቸዋለን፣ ውጭዝ ደህንነቱ የጠበቀ ወይም ሴኩር የሆነ ሪሌሽንሽፕ ውስጥ ገባን እንላለን። በሌላው ግን አጋጣሚ ስናለቅ ሰው ሪስፖንድ ባያደርግልን ማንም ሰው ቼክ ባያደርገን ወይም ደግሞ አንዳንድ የሚደረግልን አንዳንድ የማይደረግልን ልጆች ከሆንን ሁልጊዜ ኦቻለም በጥርጣሬ እናያታለን ማለት ነው። ለመኖር ብዙ ምቹ አይደለችም ማለት ነው። ሰዎቹ ተባባሪ አይደሉም። ስለዚህ ምን እንጀምራለን? መስመራችን እየጠበቅን ለደህንነታችን ስንል እንደዛ እያረግ መሄድ እንጀምራለን። ስለዚህ ይሄ ህፃን ሆነን ኮንሽየስ በማንሆንባቸው ጊዜዎች ቢጀምርም ቅሉ እያደግን ስንሄድ ግን ሞር ዴቨሎፕ እያደረገ ይመጣል፣ እያደገ ይመጣል። ስለዚህ አድገንም ችግር ሲገጥመን ቤተሰብ ቶሎ ደርሶ ከችግር የሚጠብቀን ከሆነ ሴኪውርድ እየሆነ ይመጣል። ግን ደግሞ የሚቆጣ የሚገርፍ በእያንዳንዱ ሰበብ እየፈለገ እኛን ከመተባበር ይልቅ እኛን አደጋ ላይ የሚጥሉ ነገሮች የሚያደርግ ቤተሰብ ውስጥ እያደግን ከመጣን ሁልጊዜም ስጋት እየተሞላብን ይመጣል። ዛሬ ይቆጡኝ ይሆን፣ ዛሬ እንደዚህ ይደረግ ይሆን። ከዛ ደግሞ ኮንዲሽናል ላብ የምንለው ስናደርግ ብቻ የምንወደድ ሰዎች ከሆነ ለምሳሌ አንደኛ ስንወጣ ንጹህ ስንሆን ልብስ ሳናቆሽሽ ስንቀር ጸባይኛ ስንሆን ብቻ የምንወደድ ከሆነ አታይም፣ የንትና ልጅ ጨዋ ነው ንጽጽር ውስጥ የሚከቱን ከሆነ ሁልጊዜም ስጋት ይሰማናል። ምክንያቱም ዛሬ ወቀሰ ይሆን ወይስ ወደድ ይሆን። ትልቁ በልጅነት ጊዜያችን ውስጥ የሚኖረን አክቲቪቲ አክሰፕታንስ የማግኘት ነው። ይቀበሉናል ወይ ቤተሰቦቻችን አንኮንዲሽናል ይወዱናል ወይ? ስለዚህ እሱን ካጣን ሁልጊዜም ያ ጥያቄ ሆኖ እኛ ጋ ይቀመጣል ፍሬምወርካችን እይታችን በዛ ይሰራል ማለት ነው። ከዛ በኋላ ስንሄድ ሁሉንም ሰው በዛ አይን እያየ እንሄዳለን። ምክንያቱም መሰረታዊ የምንለው የእድሜ ጊዜያችን ላይ ያየነው ያንን አታችመንት ስታይል ስለሆነ ማለት ነው። ነሰሰርሊ ደግሞ በቤተሰብ ብቻም ደግሞ ላይሆን ይችላል። ከጊዜ በኋላ ደህንነቱን ሊያጣ ይችላል። አንድ ሰው ሴኪዩር አታችመንት ከቤተሰብ ጋር ኖሮት ከዛ በኋላ ሴኪሪቲውን ሊያጣ ደግሞ የሚችልበት አጋጣሚ አለ። በጣም ባመነው ሰው መከዳት ሊሆን አይችልም ብለን ይሄ መደነቅ ውስጥ የሚከተን አይነት፣ እንዴት እነሱ እንደዚህ ያደርጋሉ የሚል አይነት ኢንሲደንቶች ህይወታችን ላይ ሲያጋጥሙንም ኢንሴኪር ልንሆንም እንችላለን። ነሰሰር ህጻን እያለን አይደለም ሊኖር የሚችለው ማለት ነው ደህንነቱ ይጠበቃ ቁርኝነት ኖሮ መተነም ቁርኝነቱ ከጊዜ በኋላ በተደጋጋሚ ሰዎች ታማኝ ሳይሆኑ ሲቀሩ፣ በተደጋጋሚ ሰዎች ቅድም ባልነው አይነት መንገድ ስጋት ሲሆኑብን ሲመጡ እኛንም አታችመንት ስታይላችንን ኢንሴኪር ሊያደርጉት ይችላሉ ማለት ነው። ቤተሰብ ላይ ተነስቷል። እኔ ግን ዛሬ ሞር አካባቢ ማህበረሰብ ሚዲያውንም ጨምሮ ተጠያቂ ያደርጋለሁ ለዚህ ለኦብሴሽን የላቭ እና ሮማንቲክ እንትን ያለው እይታ ፊልሞቻችን፣ ዘፈኖቻችን ሁሉም ምንን ያጎላል? የሃኒሙን ፌዙን ማለት ነው። ሁሌ እኮ ይኖራል ፍቅር ህይወት ላይ መጀመሪያ ወቅት ላይኮ ትኖራለች ስለዛ ሰው አብዝቶ ማሰብ ለሊት ዘጠኝ ሰዓት ላይ ተነስቶ ማሰብ መን ነው ኖርማል ነው። የተፈጥሮ የፍቅር ህይወት የመጀመሪያው አስቴጅ ናት። ግን ከዛ በኋላ ምልክቶቹ ህይወትን ዶሚኔት ሲያደርግ፣ ሲጫን፣ ስለዛ ሰው ብቻ ማሰብ ስንጀም አብዝተን ማሰብ የዕለት ተዕለት መስተጋብራችን እንዳንከውን ብዙ መስዋዕቶች ሲኖሩ፣ አላስፈላጊ የሆኑ የማይጠበቁ የማይገቡ መስዋዕቶች ከጊዜ ከገንዘብ ከብዙ ነገር አንጻር ከኢነርጂ ከብዙ ነገር አንጻር ማለት ነው። እሱ ትልቅ ምልክቶች ናቸው ማጤን ያለብን እና ሚዲያውን ኦብሰስ የሆነው ሰው ነው አደል መስዋዕት የሚያደርገው። ትክክል፣ ትክክል። አንዳንዴ ደግሞ ኦብሰሽኑን የሚፈልግ አይነት ስብዕናም አለ ፍቅርን በዛ የተቀረጸው በዛ የተቃኘ አስተዳደግ ሲኖር ሰው የሚወደኝ በቃ ስለ እኔ ህይወቱን በ አሰውቶ እንዲካረገልኝ የትወጣሽ የትገባሽ የትበላሽ የእንጀራ ጠርዝ ጣትሽ እንዳይቆርጥሽ ላጉርስሽ ጭቃ እንዳይነካሽ አዛ ይልቅጠር ምናምን የሚል ካልሆነ ፍቅር ቀልዳለ እንዲ መጨረሻ እንዲ አቀማጠላትና መጨረሻ ባልቀጥራ አምጣልኝ ብላኝ ያረ እና ኦብሰሽን እስከ ተለያየ ጥግ ድረስ ይሄዳል እና ካልቸሩን ማስተዋል አለብን ፊልሞቻችንን ማየት አለብን እና ይሄ ሮማንቲክ ባይ ዘ ወይ አይዲያ ያለፉት 150 ዓመታት የመጣ ኮንሰፕት ነው እንጂ ከሰው ልጅ ታሪክ ጋር የቆየ ጽንሰ ሀሳብ አይደለም እንደ እንደ እይታ እንደ ፍልስፍና እንደ ምልከታ እንደ ፐርስፔክቲቭ ሲታ ዩሮፕ ላይ ከኢንዱስትሪያል ሪቮሉሽኑ በኋላ የመጣ እይታ ነው እና ይሄ በጣም ፋንታሳይዝ ማድረግ ይሄ አብዝቶ መሳል በቃ ፍቅር ህይወትን በቃ ግራንድ አድርጎ ኢፒክ አድርጎ ይሄ ልክ አሁን ፕሪንስ ቻርሚንግ አይነት ስቶሪዎች አለ። ልዑሉ በፈረስ መጥቶ ምናምን አይነት ነገር በቃ አዳኝ እና እሱ ምን ያደርገዋል ላይክ እሷም ስትስለው የምትስለው ነገር ይኖራል። እሱም ሲስለው ዘፈኖቻችንም በቃ አየሁሽ ሞትኩልሽ ወደድኩሽ መብረቁ መታኝ ምናምን ስቶሪዎች ይመጣሉ ይመጣል። እና እሱ ይህንን ፊድ ያደርጋል፣ እየታለኝ ይህንን ይመግባል እና ጤናማ የሆነውን ነገር አፕሪሼት እንዳናደርግ ያደርገናል። ትልቁ ነገር ጤናማ ያልሆነውን ደግሞ እንዳንተች ያደርገናል። ኖ ዛት ሮንግ። ይሄ ጤናማ አይደለም። ይሄ ሰውዬ ከጤናው አይደለም። በፍቅር ታመመ ፍቅር አሳመመው ማለት ኖርማል እኮ ነው ይባላል። ቤታከም ከታመነ ማለት ኖርማል ነው፣ አዘዜምታይ ደግሞ ትሪትመንት የለው ማለት ብቻ። ብዙ እኛ አትራክት የምንፈልገው ነገር ይመስለኛል ያንን ነገር የሚያመጣው አይደለ። አሁን አንተ ቅድም እንዳልከው ይህንን ሁሉ የምትለውን ነገር በሙሉ ቢደረግለት አይጠላም ሰው፣ ቢሆን ደስ ይለዋል በዛን ያክል በቃ የሆነ ሰው በዛን ያክል አንተን እንደወደደክ ሲሰማክ ደስ ይልሃል። ግን ሪል ተግባር ሲሆን ደግሞ በጣም ከባድ ነው አደለ ያስጨንቃል። ላይፍክን በቃ ሌላ ነገር መኖር አትችልም። በቃ መስራት፣ መማር ምናምን የሚባል ነገር ላይኖር ይችላል። በቃ ሪስፕሮካል ነው እዚህ ላይ ለምሳሌ ፍቅር፣ ህይወት ሀይሉ በአንድ ወገን ካመዘነ አይሆንም ማለት አንዱ ሰው ፈላጊ አንዱ ተፈላጊ እሱንም እስኪ ለነሱ ለራሳቸው ኦብሰስድ ለሚሆኑ፣ አብዝተው ለሚጨነቁ፣ አንድ ሰው ላይ ብቻ ዲፔንድ ለሚያደረጉ ኑሯቸውን መኖር አቆመው የዛን ሰው ኑሮ እየኖሩ ያሉ ሰዎች ከዚህ ነገር እንዲወጡ ለነሱ የምትሏቸው ነገር ካለና ከዛ ደግሞ እራሱ ደግሞ ከዛ ሰው ጋር አብሮ የሆነውና ኦብሰስድ በሆነው ሰው ምክንያት ኢነርጂውን እያጣው ያለውን ሰው ደግሞ እንዴት ከዛ ሪሌሽንሽፕ ምናልባት መውጣትም ሳይሆን እዛ ሪሌሽንሽፕ ውስጥ መቆየት የሚችልበት አማራጭ ካለ አለበለዚያ መውጣትም ከሆነ ከእናንተ ከባለሙያዎች ብንሰሙ ይሻል። ጥሩ ፖይንት ነው ያነሳሽው። የመጀመሪያው እርዳታ መጠየቅ ነው፣ ከባለሙያ ከሚመለከተው ሰው እርዳታ ማግኘት። ለምሳሌ የስነ ልቡና ባለሙያዎችን ማማከር ሊሆን ይችላል። ምክንያቱም ቅድም እንዳነሳናቸው ሩት ኮዙ፣ አንዳንዱ ኢራሽናል ቶት ወይም ልክ ያልሆኑ ሀሳቦች ሊሆኑ ይችላሉ። ለምሳሌ ምን ሊሆን ይችላል? እኔ እኔን ከወደደኝ እኔ የመጀመሪያው ስራው መሆን አለብኝ፣ ፕራዮሪቲው መሆን አለብኝ የሚል አሁን ይሄ ኢራሽናል ቶት ነው። ብዙ ፕራዮሪቲዎች አሉ። አንዱ ፕራዮሪቲ ነኝ ብሎ ከማሰብ ይልቅ አይ ሹድ ቢ ደ ፈርስት ዋን የሚል አይነት ቲንኪንግ ሊኖር ይችላል። ኢራሽናል ቶት እንለዋለን። አታችመንት ወይም ቅድም ያለ የቅሩኝነት ችግር ኖሮብን ሊሆን ይችላል። ሌላ ለራስ ያለ አመለካከት፣ ደካማ አመለካከት ሊሆን ይችላል እኔ እንዲህ እንዲካላረጉኝ አልጠቅምም ማለት ነው፣ አረባም ማለት ነው የሚሉ የተለያዩ ሩት ኮዞች ሊኖሩት ይችላሉ። ስለዚህ ሲምተሞቹን ከማከም ይልቅ ስልክ አትደውል ቆይ ተረጋጋ እያልን ከሆነ ሲምተም ነው የምናከመው፣ ምልክቶች ነው እያከምን ያለ ነው። ያ ከሚሆን ባለሙያ ጋር ሄዶ ሩት ኮዙን መነሻውን አይቶ ከባለሙያ ጋር ተመካክሮ መፍታት የመጀመሪያው ነው። ኦብሰስድ የሆነው ሰው ራሱን ካስተዋለ ያ ሰው የመጀመሪያ ፕራዮሪቲ የሆነ ከተቸገረ ከባለሙያ ጋር ሄዶ ይሄ ነገር ጤናም አልመሰለኝም ስ እንዴት ላድርገው ብሎ ምክር መፈለግ ግዴታ ነው ብዬ አስባለሁኝ። በሌላኛው መንገድ ደግሞ ከእንደዚህ አይነት ሰዎች ጋር አብረው ያሉ ሰዎችም ማድረግ ያለባቸው ነገሮች ሊኖሩ ይችላሉ። አንደኛው በጣም ግልጽ የሆነ ኮሚኒኬሽን፣ ግልጽ የሆነ ንግግር ያስፈልጋል። እየተሰማቸው ያለውን ሀሳብ እኔ እንዲህ ስትደውሉ እያስጨነቀኝ ነው እንዲህ ሲሆን እንዲህ እየተሰማኝ ነው ይበልጣ ይጎደውም ያንሰው ሪአሹራንስ ይኖረዋል ይሄ እንዴት ነው ወይ የሚናገሩበት መሰለህ እንደምወድህ ወይንም እንደምወድሽ ለማስረዳት ልሞክር እችላለሁ። ያም ግን ቢሆን አሁን እየሄድንበት ያለው መንገድ ጤናማ አይደለም ብሎ ለዛኛው ሰው መስታወት መሆን ያስፈልጋል አንዳንዴ ያሰው ላያውቀው ይችላል ስለዚህ ኦፕን ጄኒዮን ኮሚኒኬሽን ኢዝ ኢምፖርተንት ሁልጊዜም ግልጽ የሆነ እንትንም ሰው ሲነግርሽ እኮ አንዳንዴ ኢንቴንሽኑን ትረጀዋለች አንቺ ለመጉዳት አስቦ ነው ወይንስ የሚለውን ሰው ጄንዊን የሆነ ኮሚኒኬሽን አንዱ ጥሩ የሆነ ነገር ነው። ሁለተኛ ገደብ ማበጀት ባውንድሪ፣ ለምሳሌ በቀን አስር ጊዜ የሚደወልኝ ከሆነ ስራ ስላለኝ ብሎ ሪዝኑን አስቀምጦ በቀን ከዚህ ጊዜ በላይ ሲደወል ማንሳት አልችልም። ሶ ዴይ ሹድ ስቲክ ከዛ ከሚያወጡት ባውንድሪ ጋር አብረው መሄድ ይኖርባቸዋል ማለት ነው። ከባውንድሪው ባለፈ ደግሞ ሚቹዋል መሆን አለበት። ፍቅር አይደል ቀደም ጊዜ ነው። በሁለቱም መንገድ መሆን አለበት። አንደኛው ያህል ሚዛኑን በጣም እየጣሰ ሲመጣ ያን ሰውንም የመርዳት ኃላፊነት ስላለባቸው እነሱም ሰፖርት እንዲያገኙ ማገዝ ይጠበቅበታል። ፋይናሊ ግን ይህን ሁሉ አድርገን ማይሆን ከሆነ ግን ዊ ሹድ ስቴፕ ባክ ማለት ነው። ከዛ ሪሌሽንሽፕ ሰላማዊ በሆነ መንገድ ለመውጣት መሞከርም ጥሩ ነው ብዬ አስባለሁ። እኔ አንድ የምለው ነገር ምንድን ነው፣ በዚህ ነገር ውስጥ ያላችሁ ሰዎች ኦብሰስድ የሆናችሁ ሰዎች ወይም የሆነ ሰው እንዳታጡት በጣም በመፈለግ በጣም በመውደድ እዛ ሰው ላይ ብቻ ትኩረታችሁን ያደረጋችሁ ሰዎች የስነ ልቦና ሐኪም ማማከር በጣም ኖርማል ነገር አደለ? እኛ በጣም ከባድ ስለምናረገው ነው፣ ኬዙን እና ልክ እንደ ፊዚካል ህመም የስነ ልቦና ማለት የአይምሮ ህመምም መታከም ይችላል። ያ ማለት ደግሞ ይሄ ወደ ዲስኦርደር ደረጃ ያንን ያክልም ላይሆን ይችላል እና በጣም በቀላሉ መታከም በእውነት እኔ በደንብ ነው አፕሪሼት ማድረገው በጣም ነው ደስ የሚለኝ እንደዚህ አይነት ሁኔታ ውስጥ ሆኜ ላይፌን ከማጣ ጊዜን ሉስ ከማድረግ ኢነርጂን ሉስ ከማደርግ የስነ ልቦና ሐኪም ጋር ሄጄ ታክሜ በንግግር ሕክምናም ሊሆን ይችላል ከዛ ነገር ብወጣ በጣም ነው ደስ የሚለኝና ምናልባት እዛ ድረስም እንኳን ለመሄድ የምትፈሩ ከሆነ በመጽሐፍ፣ በቪዲዮዎች፣ በብዙ ነገሮች ራሳችሁን ለማከም ብትሞክሩና በደንብ አንደርስታንድ ስታደርጉት ነገሩን ወደ ስነ ልቦና ሐኪም ትሄዳላችሁ እና ይሄንን በደንብ መምከር ፈልጋለሁ ለተመልካቾች። በመጨረሻ ግን እናንተ ምናልባት ማስተላለፍ የምትፈልጉት መልእክት ካለ፣ በትክክል ያላችሁት ነገር በጣም ትክክል ነው። ሶስተኛ ደጋሚ እንዳልሆን ነው እንጂ ይሄ ነገር ግለሰቦች ራሳቸው ላይ ጓደኛ ላይ ካስተዋሉት በሁለቱም ሳይድ ኦብሰስ እየሆኑ ራሳቸውን ካጤኑትም ኦብሰሽን ደግሞ እየጎዳት እየጎዳው ያለው ሰው ደግሞ የሌላ ሰው ተጽዕኖ ካዩ ይህን ነገር ለሚመለከተው ባለሙያ በተለይ ሞር አይ ቲንክ እኛ ኤሪያ ላይ ይወድቃል። ወደ ሳይካትሪስቶችም የሚሄድ አይደለም። ሞር ሳይኮቴራፒ ላይ የሚወድቅ ነው እና ወደዚህ እንዲመጣ እንዲያገኝ፣ ካውንስሊንግ ሳይኮቴራፒ የምንላቸው አገልግሎቶች እነሱን እንዲያገኝ ማድረግ ማመቻቸት፣ ይህንን ሰው ሊያበክረው ይገባል። አመሰግናለሁ በጣም። እኔም በጣም አመሰግናለሁ ሁለታችሁንም። በድጋሚ ደግሞ እንግዲህ በሌላ ፕሮግራም እንገናኛለን ብዬ ተስፋ አድርጋለሁ። ጊዜያችሁን መስዋዕት አድርጋችሁ ስለመጣችሁ በጣም አመሰግናለሁ። ሀያ ሰላሳዎች እንግዲህ ያደረግነው ቆይታ ይህንን ይመስል ነበረ። በጣም አሪፍ ቆይታ አድርገናል። ስለዚህ ያው እንግዲህ ሁላችሁም ራሳችሁን ታዩበታላችሁ ብዬ አስባለሁ። እኔም ሁላችንም ራሳችንን እያየንበት ነበር እዚህ ውይይት ላይ ስለዚህ እንግዲህ የተሻለውንና ትክክለኛውን መንገድ እንድትመርጡ እየመከርኩኝ በቀጣይ ከሌሎች የሀያ ሰላሳ እንግዶች ጋር እንገናኛለን። መልካም ጊዜ። እንዴት ነበር ቆይታ? በጣም አሪፍ ነበር። ባላለቀ እያልክ ነበረ። ባላልቅ ደስ ይለን ነበር ግን ደግሞ ሳምንት ለመገናኘት ቀጠሮ ይዘን አሁን ልንለያይ ነው። ልንለያይ ነው። አታልቅሽ። አዝናለሁ። አዝናለሁ። እንግዲህ ያው አብራችሁን ስለነበራችሁ በጣም ደስ ይለናል። እንደምታውቁት 2030 እድሜያቸው ከሀያ እስከ ሰላሳ ያሉ ወጣቶችን ትኩረት ያደረገ የወጣቶች ፕሮግራም ነው። እንዳልነው ቁም ነገሩ መዝናኛው አልቀረም፣ ምንም አልቀረብንም። አሁን ደግሞ እንግዲህ ሌላ በጣም ቆንጆ ቆንጆ ፕሮግራሞችን ይዘን የምንመጣበትን ሳምንት እያበሰርን ልንለያያችሁ ነው። አብረን የቆየነው ማና ማንን ነገር ጌታሁን አሰፋና ትራስ አጽባሀ አብረናችሁ ቆይተናል። በቀጣይ ሳምንት እስከምንገናኝ ድረስ መልካም ቻው ቻው።